ዛሬም ማሳያችሁ ኢሞ ላይ ሚሴጅ ስትላላኩ ሚሴጅ አይሄድላችሁ ለሚልና ቀይ ለሚሰጣችሁ እንዲሁም ደግሞ ስቶር ላይ ስቶር ስትለቁ እየሾረ ለሚያስቸግራችሁ ወይንም ደግሞ ስቶር ምላችሁም ላይ ቀይ ለሚሰጣችሁ ልጆች እንዲሁም ደግሞ እንዲሁም ደግሞ ኢሞ ላይ እንዲሁም ደግሞ ኢሞ ለተጠለፈባችሁ ልጆች እንዴት አድርጋችሁ ማስተካከል እንዳለባችሁ ላሳያችሁ መጥቻለሁኝ ማለት ነው። ውዶቼ እንግዲህ እነዚህን ሶስት ነገሮች ልነግራችሁ መጥቻለሁኝ ማለት ነው። ቤተሰብ ሰላም ጤና ይስጠለኝ። ውድና የተከበራችሁ የሀብትሽ ቤተሰቦች እንዴት ናችሁ? ሰላም ጤና ይስጥልኝ። ውድና የተከበራችሁ የሀብት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁ እኔ እግዚአብሔር መስገን ደህና ነኝ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ እያልኩኝ ዛሬ በአዲስ ቪዲዮ መጥቼላችኋለሁኝ። ዛሬ የመጣሁበት ብለናንተ ባለፈው የለቀቁት ቪዲዮ ላይ ብዙ ልጆች ኮሜንት ላይ ስለ ኢሞ አጠላለፍ የተጠለፈባችሁ ወይንም ደግሞ ስቶር ስትለቁ ቀይ እየሰጠ ለተቸገራችሁ ልጆች፣ እንዲሁም ደግሞ ሚሴጅ ስትላላኩ ሚሴጁ ቀይ እየሆነ ያስቸገራችሁ ልጆች ለእናንተ ላሳያችሁ መጥቻ አለውኝ ማለት ነው። እንዴት አድርጋችሁ ማስተካከል እንዳለባችሁ የተጠለፈውን ኢሟችሁን እንዴት አድርጋችሁ ማስተካከል እንዳለባችሁ እና እንዲሁም ደግሞ ስቶራችሁ አይሄድላችሁ ሲል እንዴት አድርጋችሁ መላክ እንዳለባችሁ ሁሉንም ነገር ላሳያችሁ መጥቻለሁ ማለት ነው። ለቻናሌ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ እንዲሁም ደግሞ ቪዲዮ እስከ መጨረሻው አይታችሁ ከተመቻችሁ ላይክ እያደረጋችሁ አበረታቱኝ ማለት ነው። ውዶች እንግዲህ መጀመሪያ ላይ የማሳያችሁ ምንድን ነው ኢሞ የተጠለፈባችሁ ልጆች እንዴት አደርጋችሁ ማስተካከል እንዳለባችሁ ነው የምነግራችሁ ማለት ነው። መጀመሪያ የምነግራችሁ ምንድን ነው ኢሞ ማንኛውም ሰው የአንድ ሰውን ኢሞ መክፈት ወይንም ደግሞ መጥለፍ አይችልም፣ ያለ ኮድ መጥለፍ አይችልም ማለት ነው። ኢሞ ይጠለፍብኛል፣ ኢሞ ተጠልፎብኛል፣ ምናምን የሚባለው ውሸት ነው ማለት ነው። የአንድን ሰው ኢሞ መጥለፍ የሚቻለው ያ ሰው ፍቃደኛ ሆኖ ኮዱን ለእናንተ ሲልክላችሁ ነው እንጂ ኮዱን ካላከላችሁ፣ በፍጹም የሌላ ሰው ኮንትን ኢሞ እናንተ መጥለፍ አትችሉም ማለት ነው። ለምን የአንድን ሰው ስልክ ቁጥር ለመጥለፍ ስትፈልጉ እሱ ዘንዳ የሚጠለፈው ቁጥር ዘንዳ ሚሴጅ ይገባለታል ማለት ነው። ስለዚህ ያ ሚሴጅ ሲመጣለት ደግሞ ካንስል የሚለውን ከነካ ወይንም አያም ኖት ሚ የሚል ወይንም ደግሞ የስ አም ሚ የሚል ይመጣለታል ማለት ኢትዝ ሚ የሚል ይመጣለታል እና ከነዛ ከሁለቱ ፍቃደኛ ከሆነ የስ ኢትዝ ሚ ብሎ ሲነካላችሁ እናንተ ዘንዳ ይንከፍትላችኋል ማለት ነው። ነገር ግን ካንስል ካለው ወይንም ደግሞ አምኖት ሚ ካለው እናንተ የዛን የሰውዬ ስልክ ቁጥር መጥለፍ አትችሉም ማለት ነው። በአጠቃላይ የምነግራችሁ ኢሞ የአንድን ሰው ኢሞ መጥለፍ አይቻልም፣ በሩቅ ሆኖ ማለት ነው። የሚጠለፍባችሁ ምናልባት ስልክ ቁጥራችሁ የተዘጋ ልጆች፣ በውጭ ዓለም ላይ ያላችሁ፣ ስልክ ቁጥሩ መስመሩ ከተዘጋ ያ መስመር ሌላ ሰው ስለሚከፍተው ሌላ ሰው ስለሚያወጣው ያ ቁጥር ሲከፈትበት በዛ ቁጥር መክፈት ይቻላል። እናንተም ዘንዳ መጠቀም ትችላላችሁ፣ እዛም ዘንዳ መጠቀም ትችላላችሁ ማለት ነው። ለምሳሌ እኔ እንደዛ የሆነብኝ ማለት ነው፣ ይሄ መስመሩ ስለተዘጋ እዛኛው እነሱ ከፈቱበት ላይ ስለተከፈተ ነው። እሱን እንዴት አድርጋችሁ ማጥፋት እንደምትችሉ ደግሞ ላሳያችሁ በዛው አጋጣሚ ማለት ነው። የተጠለፈባችሁ ኢሞ ሲጠለፍ እንደዚህ አይነት ምልክት ያመጣላችኋል ማለት ነው። ይሄን ምልክት እዚህ ጋር ይመጣላችኋል ማለት ነው። ይሄ ምልክት ከሌለ ይች ብቻ ከሆነች ይሄ የናንተ ነው ማለት ነው። ግን እዚህ ጋ እዚህ ጋ ይሄ የከበብኩት ይሄ የከበብኩት ካለ ወይንም ደግሞ ይች ምልክት ድሌት ምልክት የምትል ካለች ያንን ማጥፋት ትችላላችሁ። ተጠልፏል ስልካችሁ ማለት ነው። ግን ይች ድሌት ምልክት ከሌለች የእናንተ ቁጥር አልተጠለፈም ማለት ነው። ስለዚህ ሁላችሁም ይሄንን እንደዚህ አድርጋችሁ ማስተካከል ትችላላችሁ። ኢሞ ለተጠለፈባችሁ ማለት ነው።